የተፈቃሪና የተወዳጅ ሴት አስር ባህሪያት። የተወደደች ተፈቃሪ ሴት ላይ የሚታዩ ከብዙዎች የሚለዩት ባህሪዎች አሉ። ይህች ተወዳጅ ሴት ሁሉም ወንዶች የሚያከብሯት የኔ በሆነች የሚሏት ባገኘኋት ይችል ልጅ የሚሏት ሴት ናት። የኔ ቆንጆ ይችን ሴት ሁኚ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ተወዳጅ የሚያደርጉሽን ባህሪዎች አንድ በአንድ በግልጽ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም! ውድ የናፊ ዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ። ይሄ ሁለተኛ ቻናሌ ነው እንደምታውቁት። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ቆንጆ ቪዲዮች ስለቅ ይደርሳችኋል። እስኪ ወደ ቪዲዮው ከመግባታችን በፊት ሁላችሁም ፕሊስ ፕሊስ ላይክ አድርጉት። አደረግሽ? አላደረግሽማ አንቺ እሺ በቃ አድርጉ፣ ሁላችሁ በጣም አመሰግናለሁ። ተወዳጅ ተፈላጊ የሚያደርጉ ባህሪዎች አሉ። የመጀመሪያው ተወዳጅ ተፈቃሪ ሴት ያላት ባህሪ ምንድን ነው? ውብ ናት። አዎ ቁንጆ ናት። ውበት ቁንጅና ማለት ደግሞ ምንድን ነው? ኮንፊደንስ ነው። እኔ ስገልጸው ውበትን፣ ቁንጅና በመጀመሪያ ደረጃ ራስን መጠበቅ ነው። ራስን መጠበቅ፣ ራስን መንከባከብ፣ የሚያምርብንን ነገር ማወቅ። እንግዲህ ውበት በሁለት መልኩ ከፋፍለን ልናየው እንችላለን፣ አደለ ፊዚካሊ እና ደግሞ ውስጣዊ ውበት ብለን ልንለየው እንችላለን። ፊዚካሊ ራስን መጠበቅ፣ ንጹህ መሆን፣ ኮንፊደንስ ራሱ በጣም ትልቅ ውበት ነው። ስለዚህ እነዚህ ነገሮች የምታደርጊ ከሆነ አንቺ ውብ ሴት ነሽ፣ ተወዳጅ ሴት ነሽ ተፈቃሪም ሴት ነሽ ማለት ነው። ስለዚህ እዚህ ላይ በጣም ሲሪየስ መሆን ይኖርብሻል። አንደኛው የፍቅር ግንኙነት ላይ አትራክት የሚያደርግ ነገር የመጀመሪያው ፊዚካል ነገር ነው። አደለም። ሰው ገና እንደተቀራረበ፣ በተለይም ደግሞ ወንዶች፣ ብቻ ነው ማለት አይደለም፣ ፊዚካል ነገር ብቻ ነው ማለት አይደለም። ግን እንደዚሁ በአይን ፍቅር ስለሚይዛቸው አይተው ለመቅረብም ስለሚሞክሩ መጀመሪያ ላይ ፊዚካሊ የሚስባቸውን ነገር ይፈልጋሉ። ስለዚህ ያ መጀመሪያ ነገር ደግሞ ምንድነው? ራስን መጠበቅ። በነገራችን ላይ ሁሉም ሰው ቆንጆ ነው። እኔ እንደዛ ብዬ ነው የማምነው። ሁሉም ሰው ቆንጆ ነው፣ ሁሉም ሰው የፈጣሪ ስራ ነው። እና ቆንጆ ነን፣ ሁላችንም በጣም የምናምር ነን። ስለዚህ የምንወደውን ነገር ከኛ ጋር ይሄዳል ፐርሶናሊቲን ይገልጽ ይመስልኛል። የምንለውን አለባበስ ሊሆን ይችላል፣ የፀጉር ስታይል ሊሆን ይችላል። በቃ ከኛ ጋር የሚሄዱ ነገሮችን በኮንፊደንስ ማድረግ ራሳችንን መግለጽ እሱ ላይ በደንብ መስራት ነው እንጂ ቆንጆ ነን ሁላችንም። ስለዚህ ያንን የሚያወጡ ነገሮችን ማድረግ ይጠበቅብሻል ማለት ነው። ኮንፊደንስ ላይ በደንብ አድርገሽ መስራት ይኖርብሻል። ራስሽን በደንብ ማወቅ፣ ራስሽን በደንብ መንከባከብ፣ ንጹህ መሆን ሁል ጊዜ በቃ ለሴት ልጅ ደግሞ እውነት እኔ ትልቁ ውበቷ ብዬ የምለው እራሷን መጠበቋ ንጹህ መሆኗ የሚያምርባትን ነገር ማወቋ ራሷን መግለጽ መቻሏ ኮንፊደንት ሆና ራሷን መግለጽ ራሷን የምታውቅ ምን እንደምታደርግ የምታውቅ ሴት ውብ ሴት ናት ስለዚህ ተወዳጅ ተፈቃሪ ተፈላጊ ከሚባሉት ሴቶች ውስጥ እንግዲህ የመጀመሪያው ባህሪዋ ምንድ ነው ውብ ናት የሚለው ነው ስለዚህ ውበትን በዚህ መልኩ ተረዱት እናንተ እስኪ ምን ታስባላችሁ ውበት ለእናንተ ምንድነው ውበት ለአንቺ ምንድን ነው ቆንጆ ምታምር የምትያት ሴት ምን አይነት ሴት ናት? እስኪ ኮመንት ላይ ሃሳባችሁን ጻፉልኝ። ሌሎች አሉ በጣም በጣም የሚገራርሙ የተወዳጅ የተፈቃሪ ሴት ባህሪያት። ስለዚህ እነሱን በደንብ ተከታተሉና ይችን ተወዳጅ ተፈቃሪ ሴት ሁኑ። ሁለተኛ፣ ሳቂታና ተጫዋች ተግባቢ የሆነች ሴት። አሁን ይሄም በጣም ወሳኝ ነው። ኮሚኒኬሽን ላይ እንግዲህ ያ በጣም የሚያስፈልግ ነገር ነው። ከሰዎች ጋር መግባባት ከሰዎች ጋር ማውራት፣ ቅድም ብያቸዋለሁ፣ ትንሽ ነካ አድርጌዋለሁ። ኮንፊደንስ ላይ ራስን መግለጽ ኮንፊደንት ሆኖ ማውራት ከሰዎች ጋር ባላችሁ ግንኙነት ላይ ጥሩ የሆነ ግንኙነትን መፍጠር። ያ ደግሞ የሚሆነው ምንድነው እራሳችሁን በበቂ ሁኔታ መግለጽ ስትችሉ። ከሌሎች ሰዎችም ጋር ደግሞ ያላችሁ ግንኙነት ጥሩ እንዲሆን ደግሞ አንደርስታንድ የምታደረጉ ሲሆን ሌሎችን ስለዚህ ሳቅ፣ ጨዋታ የምትወድ የምትግባባ ሴት ተወዳጅና ተፈላጊ ተፈቃሪ ሴት ናት ማለት ነው። ሶስተኛ በራሷ ለመቆም የምትለፋ የምትጥር ጎበዝ ሴት። አሁን ብዙ ጊዜ በቃ ሴት ልጅ ራሷን ይሄ ውጫዊ ውበቷን መጠበቅ በቃ ተሽሞንሙና ሙና አምራ ከተገኘች በቂ ነው ብለው የሚያስቡ ሴቶች አሉ። የኔ ቆንጆ አንቺ እንደነሱ አይነት ሴት እንዳትሆኚ እራስሽን በደንብ በደንብ መመልከት ይኖርብሻል። ይሄ ዲፔንደንት ለመሆን የምትኖሪ መሆን የለብሽም። በቃ እኔ እኮ እንደዚህ አርጌያለሁ በቃ እሱ ደግሞ ይሄ ካለው ይሄ ካለው የምትይ አይነት ሴት መሆን የለብሽም። በቻልሽው አቅም፣ እጅሽ ላይ ባለ ነገር ሁሉ የምትጥሪ የምትለፊ እራስሽን ለመቀየር ለራሴ ያለሁት እኔ ራሴ ነኝ ብለሽ የምታምኝና የምትለፊ የምትጥሪ አይነት ሴት ሁኚ። ያን የምታደርጊ ከሆነ ፈጣሪ ደግሞ በብዙ ይባርክሻል በብዙ ይጨምር ይጀምርልሻል በነገራችን ላይ እኛ ትንሽ የምንጥራትን ነገር እኮ ነው አብዝቶ የሚሰጠን እግዚአብሔር። አይደለም እንደ የሃይማኖታችሁ እንደ የእምነታችሁ በምትሞክሩት ትንሽ ነገር ነው በስቶ የሚሰጣችሁ። ስለዚህ ይሄ ዲፔንደንት ለመሆን የምትመኝ አይነት ሴት እንዳትወኝ፣ በቃ እራስሽን በቃ አሳምረሽ ምናምን ውስጣዊ ውበትሽ ላይ ማትሰሪ፣ ውስጥሽን ለመገንባት ራስሽን ስኪልሽን ለማዳበር ገንዘቦችሽ ሜክ ለማድረግ ባለሽ ነገር በተማርሽ ሊሆን ይችላል በተለያየ ሀገር ላይ እየሰራሽ ሊሆን ይችላል ብቻ ባለሽበት ሁኔታ ራስሽን ለማሳደግ ለመለወጥ የምትጥሪ ሴት ሁኚ። ይቺ ሴት እንቁ ሴት ናት። ተወዳጅ ተፈቃሪ፣ የብዙ ወንዶች ምርጫን ጭምር ናት። ብዙ ወንዶች የሚያከብሯት የእኔ በሆነች ብለው የሚመኟት ሴት ናት። በነገራችን ላይ በአሁኑ ሰዓት ላይ ጠንክራ የምትሰራ ሴት በጣም ተመራጭና ተፈላጊ ሴት ናት። አስቢበት። አራተኛ ማቴሪያሊስቲክ ያልሆነች አሁን የገንዘብ ፍቅር የበዛ የሆነ የገንዘብ ፍቅር የሌላት ሴት እንግዲህ በብዙዎች ተመራጭና ተወዳጅ ሴት ናት። አሁን አሁን ላይ ብዙ ቅሬታ ይመጣብናል፣ እኛ ሴቶች ከወንዶች በኩል እናንተ ለገንዘብ ነው፣ በቃ ገንዘብ ካለ ትገኛላችሁ፣ ገንዘብ ካለ በቃ ሁሉን ነገር ማድረግ ይቻላል የሚሉ በጣም ብዙ ነገሮች፣ ብዙ ሀሳቦች ይመጣሉ። ይሄ የሚመጣው ደግሞ ከመሬት ተነስቶ አይደለም። ጥቂት ሴቶች አሉ እንደዚህ ለገንዘብ ብለው ብዙ ነገሮችን የሚያደርጉ ጥቂት ሴቶች አሉ። እና ተፈላጊ ተወዳጅ ተፈቃሪ የሆነች ሴት ግን ማቴሪያሊስቲክ አይደለችም። ይሄ የበዛ የገንዘብ ፍቅር የላትም። ቅድም ሶስተኛ ላይ እንዳልኳችሁ ራሷ ሰርታ ራሷን ለመለወጥ እምትጥር የምትሞክር ሴት ስለሆነች ይሄ ብዙ ገንዘብ ባለበት ሁሉ በቃ የምታሳድድ አይነት ሴት አይደለችም። ይሄን ስላችሁ ገንዘብን መፈለግ ጥሩ አይደለም ማለት ሳይሆን አሁን እያወራን ያለነው ስለ ፍቅር ግንኙነት ስለሆነ የፍቅር ግንኙነትን በገንዘብ የምትለካ አይደለችም። ይችን ሴት ሁኚ፣ እንቁ ሴት ሁኚ። በራሽ የምትጥሪ ምትለፊ ከዛ ፍቅር ግንኙነት ላይም ስትገቢ ደግሞ ያንን ለማብዛት በጋራ ለመለወጥ የምትጥሪ ሴት ሁኚ እንጂ ማቴሪያሊስቲክ ሴት አትሁኚ። እንግዲህ ተወዳጅ ተፈቃሪ ከሆኑት ሴቶች መሀል አንዷ የበዛ የገንዘብ ፍቅር የሌላት ሴት ናት። አምስተኛ ሰውን የምታከብር ትሁት ሴት አሁን እንግዲህ ወንዶች በክብራቸው ጉዳይ ላይ እንደማይደራደሩ ደጋግሜ እነግራችኋለሁ አይደል። ስለዚህ መታከብር ትሁት የሆነች ትህትና የተሞላባት አይነት ሴት በጣም ይወዳሉ። በፍቅር የሚሸነፉላት ሴትም ጭምር ናት። እና በነገራችን ላይ ትህትና በጣም ወሳኝ ነው። ትህትና ማለት ራስን ዝቅ ማድረግ አይደለም። ትህትና ማለት ሰዎችን ሁሉም በኩል ማየት፣ ማክበር። ይሄ ራስን ዝቅ ማድረግ አንዳንድ ጊዜ እንዴት ነው በቃ ሚስ አንደርስታንድ ሲደረግ ስለማይሆነው ይሄንን ነገር በሰዎች ቤት እኔ አልችልም እኔ እንዲነኝ እኔ እኮ ምናምን እያሉ ራስን ማሳነስ አይደለም ትህትና። ትህትና እየቻሉም አልችልም ማለትም አይደለም ትህትና። ግን በቃ ለሰዎች ከፍቅር ከፍቅር የመነጨ ዝቅ ማለት አለ አደለ ከፍቅር ከመውደድ ሰዎችን ከመውደድ የመነጨ የሚታይ በንግግር የሚታይ በድርጊት የሚታይ ስታወሩ ሰዎችን ስትነጋገሩ በክብር ክብር የተሞላበት እነዚህን ነገሮች ማድረግ ትህትና ነው። ስለዚህ ትሁት የሆነች ሰውን የምታከብር ሴት ከሆንሽ እንግዲህ ተወዳጅ ተፈቃሪ ሴት ነች ማለት ነው። እዚህ ላይ በደንብ አድርጋችሁ ራሳችሁም ተመልከቱ። ምክንያቱም ይሄ በጣም ወሳኝ ነገር ስለሆነ እንደው ለህይወታችንም ሰዎች ጋር ባለን ግንኙነት በጣም ሀምብል የሚያደርገን በጣም በራሳችን እንድንኮራ ደስ እንዲለን የሚያደርገን ባህሪ ነው እና ትሁት ናት ትሁት ነው እኮ መባል በጣም ነው ደስ የሚለው አይደለ ስለዚህ እዚህ ላይ በደንብ ስሩ ትወዳጅ ተፈቃሪ ሴት ትሁትና ሰዎችን የምታከብር ናት በመጨረሻም እና ደግሞ በጣም በጣም በዋናነት ፈጣሪዋን የምትፈራ ሴት አቤት ይችን ሴት መሆን መታደል ነው በእውነት የምታደርገውን ነገር ሁሉ ሰው አየኝ አላየኝ ብላ ሳይሆን በቃ ፈጣሪ ያየኛል አሁን እኛ የምንፈራው ሰው እንደዚህ ስል ሰማኝ ሰው እንደዚህ ሳደርግ አየኝ ሰው እንደዚህ ቢለኝስ ብለን ነው አደለም? በቃ ፈጣሪን ፈርታ ሁሉን ነገር የምታደርግ ሴት መታደል ነው ይችን ሴት መሆን በእውነት። ስለዚህ ፈጣሪሽን የምትፈሪ ከሆነ ሰው አየኝ አላየኝ ሳይሆን፣ እግዚአብሔር አምላክ ያየኛል ብለሽ ለሕሊናሽ የምትኖሪ ከሆነ በተቻለሽ አቅም። ሰው ሆኖ ያው ፍጹም የለም። ይህን ስላችሁ አንበድል አናጥፋ ምናምን አይደለም፣ ሊሆንም አይችልም። ሰው ፐርፌክት አይደለም፣ ፍጹም አይደለም። ስለዚህ እናጠፋለን፣ እንሳሳታለን እኮ። ግን እንደው በቻልነው ነው አቅም መልካም ነገር ለማድረግ የምንሞክር ከሆነ ይሄ በጣም ትልቅ ነገር ነው። ስለዚህ አንቺም ፈጣሪሽን የምትፈሪ ከሆነ ፈጣሪን መፍራት የምታስቀድሚ ከሆነ በህይወት ከሰዎች ጋር መልካም ግንኙነት ካለሽ፣ የምትጠነቀቂ ከሆነ ሰውን ላለማስቀየም፣ ህሊናሽን የሚያስከፋ ነገር ላለመስራት የምትጠነቀቂ አይነት ሴት ከሆን እንግዲህ ታድለሻል። በእውነት እኔ ታስቀናኛለች፣ እንደዚህ አይነት ሴት። ስለዚህ ይችን ሴት ሁኚ። ተወዳጅ ተፈቃሪ ሴት ናት ይቺ ሴት። ወንዶችም ደግሞ እንደው የእኔ በሆነች ይችን ሴት ባገኟት፣ እንደ ህይወቴ እንዴት ያማረ የተዋበ ይሆን ነበር የሚሏት ሴት ናት። ሴቶች ምን ታስባላችሁ? ዛሬ ትንሽ ቆጣ ቆጣ ብያቸዋለሁ፣ ጫን ብያቸዋለሁ። ይችን ሴት እንድትሆኑ ስለምፈልግ ነው። አታስቀናም? ይቺ ሴት አሁን የነገርኳችሁ ሴት ሩቅ አይደለም ያለችው፣ አንቺ ውስጥ አለች። ስለዚህ ይችን ሴት በደንብ አድርገሽ እንድትወጣ በደንብ አድርገሽ ሻይን እንድታደርግ አድርጊያት። ራስሽን ተመልከቺ። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? ሀሳባችሁን ኮመንት ላይ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እመለሳለሁ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ዋው ናፊ የዛሬው የተለየ ነው ብላችሁ ግን ላይክ አላደረጋችሁትም አይደል? አድርገሽ በቃ እሺ፣ አሁን አድርጉት። በጣም አመሰግናለሁ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው።